ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደና ናችሁ ወይ? እንዴት ነው? ቪዲዮ ግን አሪፍ ሆኖላችኋል ወይስ እንዴት ነው? እኔ ምን አውቃለሁ። እንዴት ናችሁ? እኔ ደና ነኝ፣ እግዚአብሔር ይመስገን። ቪዲዮ እየሰራኝ አይደለም፣ ላይቭ ነው ብዙ ጊዜ የምገባው። እንዴት ነው? እንትን አፍሪካ ወይ መሰልኩኝ አደለ? አሰሬ ጸጉሬን የሆነ ነገር ተቀምቼ ነው፣ ያው ለዛ ነው። በሁለት ነገር ነው ዛሬ የመጣት ማለት ነው፣ አንደኛው ደስ የሚል ነገርና አንደኛው ደግሞ ደስ አይልም። እና እንዴት ናችሁ ግን በቪዲዮ ብቻ የምታዩኝ ማለት ነው እኔ ላይቭ ነው እየገባ ያለው ሲሆን ላይቭ ላይ እስኪ እየመጣችሁ አበረታቱን ቤተሰብ እንሁን አው በኢትዮጵያ ስድስት ሰዓት አካባቢ ከለሊቱ ማለት ነው በዛን ሰዓት ወይም ደግሞ ቀን ላይ እንደዚሁ ዘጠኝ ሰዓት ምናምን አካባቢ እየመጣችሁ ቸካርጉ መግባት አለመግባቴን እና ብዙ ልጆች እየተጠቀሙ ነው እና እየመጣችሁ ሰብስክራይብ እንደራረግ እስበሳችንን እያያዝ እንድርግ። ይህ ምክሬ ነው። አንደኛ ነገር ከመልካም ነገር ልጀምር። አዎ እንደ መልካም ነገር እንዳያጥረዋለሁ ግቢ ዩቱቤ ሞኒ ሆነ እና በጣም ደስ ብሎኛል። እውነት ለመናገር በጣም ደስ ብሎኛል። ዩቱቤ እ ሞኒ ስለሆነ ማለት ነው። አመሰግናለሁ ጋር እግዚአብሔርን አመሰግናለሁኝ እና ደግሞ ሞኒ ያደረገልኝ ልጅም በጣም አመሰግናለሁ። የኔ ውድ ወንድሜ አመሰግናለሁ፣ ሳሚ ይባላል። ሳሚ አመሰግናለሁ። እና ሞኒ ሆኗል እና ከዚህ በኋላ በትች ሰራለሁ። እናንተ አበርቱኝ፣ አበረታቱኝ

መሆኑ ይሆኑልኛል። አመሰግናለሁ በጣም እግዚአብሔር ይ አመሰግናለሁ። መጨረሻውን አሳምርልኝ፣ በቃ በቤቱ እንድጠቀም አድርገኝ። አሜን አሜን በሉ። የዛኛው ዩቱቤ ላይ እንደዚህ ሰርቼ ከዛ በኋላ ነገሮች ተበላሻሽቶ ነበረ፣ ግን እኔ አያስችልም እንትን ምንድን ነው ላይ በላይም ስገባ ሞኒ ስለሆንኩኝ፣ በቃ ጊፍትን ችግር የለውም መስጠት ትችላላችሁ ስለምል መውራት ያልቀረም። ስለዚህ እንደዚህ ከሆነ ደግሞ ሰው ማመስገን አለባችሁ። ብዙ ጊዜ በሰው እግዚአብሔር ነው እንጂ ማመስገን ሰውን አፋጡታችሁ እንኳን በልባችሁም በፋችሁ እኔ እኔ እንደማምነው ማለት ነው ሰውን አመሰግናለሁ ብሎ ከማውራት ለእኔ በልባችሁ ሰው ማመስገን እግዚአብሔርን በፋችሁ በልባችሁ ማመስገን እሱ የሚሻል ይመስለኛል እና አንዳንዴ እኔ ሰውን እንደዚህ አውጥቼ አመሰግናለሁ ስል ምናምን የሆነ ነገር ብቻ እንትን ይልብኛል እና ብዙ አልደፍርም። ሰዎችን እንደዚህ ስላደረጋችሁልኝ ምናምን ብዬ ለራሳቸው ምስጋና አላደርግም። ይሄ የራሴ አመለካከት ነው። ለምን ብዙ ጊዜ እንደዛ ስለገጠመኝ ነው። ይሄኛውን ለማንኛውም ሌላ ጊዜ አውራቸዋለ ማለት ነው። ከዚህ ጋር ስለማያያዝ ግን አሁን ላይ ሞኔት ስላደረገልኝ ሳምዬ በጣም አመሰግናለሁኝ ላለው ማለት ነው ሁለተኛው ደግሞ ወይኔ እንትን ተቀብቼ እኮ ነው እርጎና ዘይቱን እንቁላል አድርጌ ለዛ ነው እና ይወርዳል የሚወርዳል መስል በቃ መታጠቢ ነው ባንድ እና ማለት ነው ሌላው ደግሞ በሳውዲ በእንትን ህገወጥ ሆነው የሚመጡ ሰዎች በኢየሱስ ብሬክስ ሀበሻዊ ጋ ገብታችሁ አይታችሁ ከሆነ እኔ እንዴት እንደዘገነነኝ እንዴት እንደዘገነነኝ፣ እግዚአብሔርን ነው ምላችሁ። እኔ በጣም ነው ያዘንኩት፣ በጣም በጣም እና እባካችሁ ያንን ቪዲዮ እነሱ አያዩትም፣ አገር ቤት ያሉት አያዩትም፣ ገባችሁ? እነሱ አያዩትም። ስለዚህ እናንተ ሸራርጉላቸው ወንድም እህት በባህር መጣለሁ የሚሏችሁ ሰዎች ካሉ ለነሱ ሸራርጉላቸው እንዲያዩት ማለት ነው። ምናልባት ሀገር ቤት እንደሆኑ ከሆነ ቴሌግራም ላይ ኖራቸው ይችላል ምናምን እንዴት ሸራርጋቸው እንደምታሳያቸው እና ያን ነገር አይተው ፈርተው በዛ እንዳይንቀሳቀሱ ማድረግ በጣም ነው የሚቸግረው። ግን በቃ በቻላችሁት አቅም ግን እንዳይመጡ ለማድረግ በህገወጥ ወጥ ሞክሩ። እኔ ራሱ አስቤ ነበር፣ ከሚገርማችሁ ነገር አንዴ ወደ በባህር እመጣለሁ ምናምን ብያችሁ ነበረ እና አሁን ላይ እንኳን ቀረብኝ ያልኩኝ እግዚአብሔር ሆይ ተመስገን። እውነት በጣም እኔ እንጃ፣ በጣም ነው የሚያስፈራው። በእርግጥ እንደዚህ የሞቱት ምናምን እግዚአብሔር ስለማይወዳቸው አይደለም፣ ስለሚወዳቸው ነው የሚወሰዳቸው። በቃ ምንም ማድረግ አይቻልም። ግን በህይወት ያለነ ሰዎች እንደገና መምጣት ለሚፈልጉት ደግሞ በቻላችሁት አቅም እህት ወንድሞቻችሁ ከሆኑ በህጋዊ ነገር እናንተ ቢሆን ብር ከፍላችሁ እንዲመጡ አድርጉ ነው ሰርታዊ ክፈሏችሁ፣ እንደዛ ይሻላል። እዙ ደግሞ እኮ በዛ ሲመጡ ከፍለው ነው አይደለም። እና እኔ እንጃ ብቻ የሆነ ነገር አመቻችላቸው እንጂ በባህር እንዳይመጡ። ሲቀጥል ደግሞ ጫት ረበስ ማዕመረ ኢትዮጵያ ርተው ግን ጫት የሚያመላልሱት ደግሞ እንዲ የነሱ ውስጥ ደግሞ ይገርመኛል። እነት አሁን በሳውዲ ድንበር በጫት ተሸክመው ሲመጡ ይያዛሉ ማለት ነው። ከዛስ እንዲህ ምንድን ነው የምትፈልጉት? እንደ እዚህ ያሉት ባይበሉት እንደ ባይሸጥስ ሲጀመር ኢትዮጵያ ውስጥ እራሱ እጫት ውድ ነው። እዛው አሸጡትም ወይ ሊውለት ነው ምላችሁ። እዛው አሸጡትም ወይ ለምንድን ነው ደስ የምታደርጉት? እና ለማንኛውም ይሄን ለማለት ፈልጌ ነው። ቤተሰቦች ቤተሰቦቼ፣ አንደኛው ይሄ ነው ደስ የማይን ነገር። አንደኛው ደግሞ ሁለተኛው ዩቲዩብ ተስተካከለልኝ እንደው ልንገራችሁ ብዬ ነው። በጣም ነው የምወዳችሁ። ማለት እኔ ነገር መስራት እፈልጋለሁ ግን በቃ ላይቭ ተመቸኝ። ላይፍ ሳይሆን ላይቭ ነው ያድኩት፣ እና እንደዛ ነው ብላችሁ ከሁለት ሰዓት በኋላ ታጠበዋለሁ። ሁለት ሰዓት ግን መቀመጥ አለበት፣ ምንም ቢሆን። እንዲ ይቀልዳል እንዲ እና ቀልድ ብር ኮን የወጣበት ትላላችሁ፣ ጸጉራችሁን እያስማመራችሁ ወዶች ዬ እራሳችሁን ጠብቁ፣ እራሳችሁን ጠብቁ። አይነው ልጅ ልጅን የመጣውት አስባት አለው። ተናፍቀኛለች፣ ግን ራሴን ጥዬ አይደለም ልጅን ማኖራት። ራሴን ሽቅርቅር አድርጌ ማኖር ስፈልግ እንደዚህ ነው የሚያደርገኝ እና እኔ እንኳንም ኢትዮጵያ ያላለቃቀስኩ እንኳን መጣሁኝ። እግዚአብሔር ይመስገን እንኳን መጣሁኝ። ሄጃ ምን ብላችሁ ማን ነበረች ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ብላለች እና እውነት ነው። የእውነት አትስደቧት፣ አገሯን አላዋረደችም። በአማርኛ ነው ያወራችሁ፣ በአማርኛ ነው ያወራችሁ እና ምንም ያዋረደችው ነገር የላትም። የሆነ ሰው ስለሆነ ነው፣ የቀነሰ ሰው ብቻ ነው። ችግርም ያየ የኢትዮጵያን ሰው ያየ ቸግሯችሁ የሚያላግጡባችሁን ሰዎች እሱን ካስታወሳችሁ እውነት ነው፣ ይሻላል እና አንዳንዶቹ ደግሞ የዛሬ 10 አመት፣ የዛሬ 15 አመት ወደ ስደት ሄዳችሁ ከዛ አሁኑ ኢትዮጵያ ናፍቃችሁ ይህን ነገር ስትሰሙ እየየ ያላችሁ አላችሁ። ማን እንደ ሀገር ማን እንደ ረክ ይሄ አገር ስትሞቱ በስርአት ትቀበራላችሁ፣ አለቀ። በህይወት እያላችሁ እዚህም ሆነ እዛ በስርአት ካላችሁ፣ እናንተን ብር ካላችሁ ሀገራችሁ የሚያው ነው፣ ሌላ ሀገር የሚያው ነው። ምንም ጥፋት ከሌለባችሁ ኢትዮጵያ የሚያው ነው፣ እዚህ የሚያው ነው። ግን በኑሮ ደረጃ ውጭ ይሻላችሁ፣ እውነት ነው። ለማንኛውም እኔ ብዙ ማውራት አልችልም። እኔ እንጃ ቪዲዮ መስራት ለምን እንደሆነ አላውቅም። ዝም ብሎ ስግት ያደርገኛል እንጂ በጣም በብዙ አይዲያ ወይ ደግሞ በብዙ ነገሮች መጥቼ ባወራችሁ ደስ ይለኛል። ግን እንዳልኳችሁ ነው። ላይክ ስለተበጨ ላይ እየበጣችሁ እንያያዝ፣ ሰብስክራይብ መደራረግ አብረን። እንደዛ ነው መላችሁ። በጣም ወዳችኋለሁ ወይ በጣም አከብራችኋለሁ። ከዚህ በኋላ ጊፍት መስጠት የምትፈልጉም ካላችሁ ክፍት ነው። ትናንት ጊፍት ስለተሰጠኝ ከሆነ፣ ጌታ እንግዲህ መንገዱን ጥረግልኝ ጌታ። እስኪ ከፈት ከፈት እንደዚህ ስለ ራስዎቻ፣ ቲጂ ምን አገባሽ ምን አገባሽ እንዴ ምን አገባሽ? እና ለማንኛውም ማለት ነው። እኔ እኮ ቁም ነገር አውሮች መውጣት አልችልም። እስማ ካልቀለድኩኝ በራሴ ላይ እኮ ነው ግን የምቀለደው፣ ምንም ችግር የለውም። እኔ ሰው አላማ ነው እና ይህን ይመስላል። ለማንኛውም ጨዋታ ከፈለጋችሁ ወደ ላይ ስገባ ላይ እየመጣችሁ ሰብስክራይብ አድርጉኝና ሊንኩን ታጫኑ ላይ ካርኩኝ ሸር አርኩኝ። ከዛም በኋላ ልክ ላይ ብስገባ እናንተ ጋር ድርር ብሎ ይመጣላችኋል። የዛኔ ትመጣላችሁ። ቲጂ ምን አወራችሁ፣ ያፎሚ ቆንጂ እናት ምን እያለች ነው ትሉና ትመጣላችሁ። ከዛ ቤተሰብ እንደራረጋለን ማለት ነው። በጣም ወዳችኋለሁ ባይ።